እንደምንሰነበታችሁ እንደምንስ ቆያችሁ? እንኳን ወደ ዋይፍፍ ኦፊሻል ቻናል በሰላም መጣችሁ ማለት እፈልጋለሁ። አጫጭር ዘገባዎችን ወይም አጫጭር መረጃዎችን ላቀብላችሁ። እዚህ ያለው እንግዲህ በዛሬ ዕለት የተደመጠው ከአውሮፓ አካባቢ ከአገረ እንግሊዝ ለሁላችን የሚጠቅም ኢንፎርሜሽን ነው። በተለይ እዚያ አካባቢ ዘመዶች ያሏችሁ ሰዎች ወይም በውጭ የሚኖሩ ዘመዶች ያሏቸው ሰዎች ይሄ ኢንፎርሜሽን በጣም ይጠቅማቸዋል። እንግሊዝ የሌሎች አገሮችን ዜጎች የማባረር እቅድ ወይ ሚግሬሽን ፕላን ኦፍ ዩኬ በሚሉት ዲፖርት ናው አፒል ሌተር የሚል በሚል መርህ በጣም አደገኛ የሆነ ውሳኔ ወስነዋል። እንደሚታወቀው በርካታ የአውሮፓ አገሮች ብዙ ኢሚግራንትን በመቀበል የሚታወቁ ናቸው። እንግሊዝ ግን በጣም የተለየች አገር ነች። ወደ እንግሊዝ ለመግባት በጣም አስቸጋሪ ነው። ቢሆንም ግን በጣም ብዙ ህገወጥ የሚሏቸው ሰዎች ወደ አገራቸው መግባታቸውን በመረጃው ላይ ተመልክቷል። እሱ እናየዋለን። አሁን ግን ወደ 600 ሺ የሚያሉ ሰዎችን ከሀገራችን እናስወጣለን እያሉ ነው እንግሊዛውያኑ። በተለይ ይህን ለማከናወን አምስት አመት ብቻ ይበቃናል እያሉ ነው። በተለይም ኢሌጋል ኢሚግራንትስ የሚሏቸው ከመካከለኛው ምስራቅ ልክ እንደ አፍጋኒስታን እና ሌሎችም ዝርዝሮች አሉ፣ ከታች እነግራችኋለሁ። ከእነዚህ ሀገሮች የሚመጡ ዜጎች ከእንግሊዝ ለማስወጣት ሁለት ቢሊየን ዩሮ በጀት እንደሚያወጥ ወይም አቅደው ተመልክተናል ወይም አንብበናል። በተለይም አንኮፕሬቲቭ ካንትሪስ የሚሏቸውን ወይም ተባባሪ ሀገሮች ያልሆኑትን የሚሏቸው በራሳቸው ዝርዝር ማለት ነው፣ ሁሉንም ከሀገራቸው የማስወጣት እቅድ ነው የያዙት። በተለይም በምንም አይነት ወንጀል ውስጥ የተገኙ ሰዎች የውጭ ሀገር ዜጎች ሲሆኑ ማለት ነው፣ ያለምንም የፍርድ ቤት ክስ ወደ ሀገራቸው እንዲመለሱ የሚያደርግ መርህ ነው ያወጡት። ስጀምር እንዳልኳችሁ ዲፖርት ናው አፒል ሌተር ማለት ወደ ሀገራቸው ኢሚዲትሊ መልሷቸው ከሄዱ በኋላ ክሳቸውን መከታተል ይችላሉ የሚል መርህ ነው። ይሄ መቼስ የማይታሰብ ነው። ከሀገራቸው ካስወጡ በኋላ በእንዴት አይነት መልክ ነው አፒል የሚያደርጉት? ያንን እንደገና መልሰው እኔ ወንጀለኛ አይደለሁም የሚለውን ክስ ይቀበሉታል ወይ? ይሄ መቼስ ዊኔቨር ቲንክ ኦፍ ስ የማይታሰብ ነው። ስለዚህ እዛ ያላቸው ሰዎች ለጥንቃቄ የሚሆን መልእክት ይመስለኛል። እንግዲህ ይህን ለማድረግ በመጪው የምርጫ መንግስት በፓርላማው አምስት ዓመታት ጊዜ መፈጸም ይችላል ወይ የሚል ጥያቄ ለሚኒስትሩ ቀርቦላቸው እሳቸው ሲመልሱ ቶታሊ ነው ያሉት፣ ወይም ሙሉ ለሙሉ እንችላለን ሙሉ ለሙሉ ከግማሽ ሚሊዮን በላይ የሚሆነውን ሕዝብ ወደ አገሩ እንመልሰዋለን ነው ያሉት። እንግዲህ በተለይ ሀገሮቹ ተዘርዝረዋል። በሕገወጥ መንገድ በአብዛኛው በባህር የባህር ጉዞ ተደርጎ ወደ እንግሊዝ እንደሚገባ መረጃዎቹ ያመለክታሉ። በአየር መንገድ የሚገቡ አሉ። በተሽከርካሪ፣ በመንገዶች፣ በተለያዩ ሁኔታዎች ውስጥ ወደ እንግሊዝ የሚገቡ ኤርትራውያን፣ የአፍጋን ዜጎች፣ ከሶሪያ፣ ከኢራን፣ ከሱዳን በርከት ያሉ ሀገሮች ተዘርዝረዋል። ከእነዚህ ሀገሮች የሚመጡ ዲፖርት እናረጋቸዋለን የሚል በጣም አደገኛ አስቸኳይ መረጃ ወጥተዋል። አንድ አጭር ጥናት አይቻለው የእንግሊዝ መንግስት ከ2020 እንደ አውሮፓውያን አቆጣጠር ጀምሮ ማለትም አሁን 2025 ነው፣ ለአምስት ዓመታት ወደ 188969 ሰዎች በላይ በህገወጥ መንገድ ወደ እንግሊዝ መግባታቸውን ተመልክተዋል። ስለዚህ ዊ ዲቴክትድ ኢሬጉለር አራይቫልስ ነው ያሉት ከየት እንደመጡ በምን እንደገቡ ማይታወቁ ለአምስት ዓመታት በተደረገው ጥናት እንግዲህ ወደ ሁለት መቶ ሺህ መሆኑ ነው። እንግዲህ እንግዲህ የእንግሊዝ መንግስት በብዛት ወይም ማስ ዲፖርቴሽን የሚባለውን ለማባረር የፈለገበት ምክንያት ዜጎች በምንም ምክንያት በህገወጥ መንገድ ሆነው ወደ እንግሊዝ እንዳይመጡ ማስተማሪያ ይሆናል በሚል ነው የገለጹት። እንግዲህ እስካሁን የተለያዩ ፊገሮች ቁጥሮች አሉ። ነገር ግን ከ650 ሺህ በላይ የሚያሉ ሰዎች በዩኬ በእንግሊዝ በህገ ወጥ መንገድ እየኖሩ እንደሆነ ዘገባው ያመለክታል። አዲሱ ተመራጭ ፓርቲ ለ18 ወራት ያደረገውን ጥናት ስመለከት፣ በእንግሊዝ ላላችሁ ይጠቅማል። ወደ 24000 ሰዎች በህገ ወጥ መንገድ ገብተዋል ነው። በእነዚህ እንግዲህ 18 ወራት ማለት ነው። በነገራችን ላይ በኢትዮጵያ ስለ ኢትዮጵያውያን ሳይ ከ2020 የ2020 ጥናት ሳየው በእንግሊዝ ከዘጠና ሺህ በላይ ኢትዮጵያውያን እንደሚኖሩ በተለይም በዋናው ከተማ በለንደን ኢትዮጵያውያን እንደሚኖሩ የሚያመለክት ዘገማ ፊገር አለ። ከዘጠና ሺህ በላይ የሚሆኑ ኢትዮጵያውያን በእንግሊዝ ይኖራሉ። እንግዲህ በእንግሊዝ ያላችሁ እንዲሁ በአውሮፓ በሌሎችም ቦታ ያላችሁ ወገኖች መጨረስ የሚገባችሁን ህጋዊ ሂደት በመሄድ በጊዜው አንዳንድ ነገሮችን ማጠናቀቅ የሚገባችሁ ይሆናል። ይሄ ኢንፎርሜሽን በጣም ይጠቅማቸዋል። ሌሎች ሀገሮችም ያላችሁ የሀገሬ ሰዎች ጥንቃቄ ማድረግ ይኖርባቸዋል። አንዳንዱ ነገር በጊዜው መጨረስ ከሌሎች ነገሮች ከሀዘን ይጠብቀናል ማለት ነው። በሌላ መንገድ ደግሞ አይ ወደ ሀገሬ መጥቼም ስራ እሰራለሁ ይችላለሁ ትሉ ሰዎች ደግሞ ይሄም ደግሞ ተመራጭ የሚሆንበት ሁኔታ አለ። ወደ ሌላው ዘገባ ልወስዳችሁ። ወደ ሌላው ዘገባ ሳመጣችሁ በአፍጋኒስታን አንድ በጣም ሰው ሁኑሉ ሰላማዊ ሰልፍ የሚያስወጣ አንድ ጉዳይ ተፈጥሮ አለ። ነገሩ በአፍጋኒስታን ውስጥ በቀላሉ ሰላም ሰላማዊ ሰልፍ ማድረግ ከባድ ነው። በአፍጋኒስታን አገሩን የሚመራው ታሊባን አሳሳቢ የሚባል ውሳኔ በህዝቡ ላይ አርጓል። እንደሚታወቀው ከ2001 ጀምሮ አፍጋኒስታንን እያስተዳደረ ያለው የታሊባን ታሊባን ነው። አሁን ደግሞ በመላው አገሪቱ የኢንተርኔት አገልግሎት የስልክ አገልግሎት ሙሉ ለሙሉ ቶታሊ አብሶሉትሊ እንዲቋረጥ አርጓል። በአፍጋኒስታን ከ18 ሚሊዮን በላይ የሚሆኑ ሰዎች የኢንተርኔት ተጠቃሚ ናቸው። ወደ አራት ሚሊዮን በላይ ህዝብ የሶሻል ሚዲያ ተጠቃሚ ነው። ህዝቡ ያው የሀገሩ ህዝብ እስከ 42 ሚሊዮን ይሆናል። በርካታ የንግድ እንቅስቃሴዎች በኢንተርኔት በስልክ ነው የሚደረገው። ነገር ግን ይሄ ባለው የኢኮኖሚ ችግር ሌላ ችግር ሆኗል። በዚህ ሰዓት በጣም ከፍተኛ ችግር በአፍጋኒስታን ተፈጥሯል። እንግዲህ ታሊባን በጣም አክራሪ የሚባል ቡድን ነው እንደምናውቀው። ይህን ያደረጉበት ምክንያት ሲያብራሩ ኢሞራሊቲ እየተስፋፋ ነው ነው ግብረገብነት ወይም አልባሌ የሆኑ ነገሮች ከውጭ ዓለም ወደ ሀገራችን በስልክ በኢንተርኔት እየገቡ ስለሆነ ይህንን ማስቆም አለብን የሚል ውሳኔ ነው። ኢንተርኔትን የዘጉበት ምክንያት ደግሞ ይሄ ያው የሰብአዊ መብቶች ተከራካሪዎች በአለም አቀፍ ደረጃ አሉ እንደዚህ ማድረጋችሁ የሰው መብት መገደብ እና አለም አቀፍ ህጉም መጣስ ነው በሚል ደግሞ በሰሞኑ እየከሰሱ በራሳቸው ገጽ ላይ ተመልክቻለሁ። እንደሚታወቀው ኢንተርኔት በአሁኑ ጊዜ የሰው ነብስ ሆኗል፣ የሰው ኪስ ሆኗል፣ የሰው ንግድ ሆኗል። እያንዳንዱ እንቅስቃሴ በኢንተርኔት የሚደረግ በስልክ ልውጥ የሚደረግ እንቅስቃሴ ነው። ትልልቅ የንግድ ሴንተሮች የሚንቀሳቀሱት በኢንተርኔት መሆኑ በስልክ መሆኑ የሚታወቅ ነው። በነገራችን ላይ በኢንተርኔት እና በስልክ ጉዳይ ብቻ ሳይሆን በአፍጋን ያለው ታሊባን ሴቶች ከመጀመሪያ ደረጃ ወይም ፕራይመሪ ስኩል ከሚባለው በላይ እንኳን እንዳይማሩ ከልክሏል። እንግዲህ የመጀመሪያዊቱ ሀገር ልትሆን ነው በአለም አቀፍ ደረጃ ሴቶች ከመጀመሪያው ከፕራይመሪ ስኩል ሌላ ምንም አያስፈልገንም። ድሮ ድሮ እኛ ሀገር የመጡ ሚሽነሪዎች ትምህርት ቤት እስከ አራተኛ ክፍል ነው ከዛ በላይ ይበቃቸዋል አይነት እንደሚሉ በዚህም በአፍጋኒስታን ከተወሰነ ትምህርት በላይ ሴቶች ትምህርት አይማሩም የሚል ገደብ ተቀምጧል። አሁን ደግሞ ከዛም የባሰ ነው የመጣው በአፍጋኒስታን ድምጻቸው እንኳን እንዳይሰማ ሴቶች እርስ በርስም እንዳይነጋገሩ የሚል ትዕዛዝ ተላልፎ ተመልክቻለሁ። ከዚህ በላይ ደግሞ በጣም አሳሳቢ የሆነው የኢንተርኔቱ ጉዳይ ነው። አገሪቱ ኢኮኖሚዋ በጣም ዲቶረዴት እያደረገ ነው። በዚህ ላይ ኢንተርኔቱ ተዘግቶ በእንቅርት ላይ ጆሮ ደግፍ እንደሚባለው ነው። ኢኮኖሚው ከፍተኛ ክራይሲስ እየደረሰብን ነው። በቀጣዩ ቀን ምን ይሆናል የምንመለከት ይሆናል። አዳዲስ አፕዴትድ የሆኑ መረጃዎችን ለማግኘት ቻናሉን ይምረጡ፣ ሰብስክራይብ ና ይሄን ቪዲዮ ላይክ አድርገው። እንዲህ አይነት የመረጃ አቀራረብ የሚመቻችሁ ከሆነ ላይክ በማድረግ ቤተሰብ የዚህ ቻናል ቤተሰብ መሆን ትችላላችሁ። መልካም ቀን